እንዴት ናችሁ ውዶች የእግዚአብሔር ይመስገን በጣም ደህና ነኝ ገና ልጆች እንኳን ወደፊት የሚሆኑትን አሁን እየኖሩትን ያልተረዱ ልጆች ተስፋ ሲቆርጡ ተረድተው እኮ አልጨረሱትም እየኖሩ ያሉትን እንኳን እኮ አልገባቸው ምን አያችሁና ገና ማንን ልትቀድሞ ነው የምትሽቀዳደሙት እግዚአብሔር እኮ ፊት እየመራችሁት ከኋላ የሚከተል አምላክ አይደለም መቼ መንገዱን ከፈታችሁለት ስለዚህ ያ መንገድ መክፈት የሚመጣው ደግሞ በጊዜ ነው መቼ ጊዜ ሰጣችሁት እስኪ ልንገራችሁ ሰሞኝ እግዚአብሔር ከእናንተ ጋር ለመስራት የቀደዳችሁለትን ቦይ አይጠቀምም እግዚአብሔር ከእናንተ ጋር ለመስራት የከፈታችሁትን በር አይጠቀምም ውርስ የእናት ውርስ አይጠቀምም የአባት ቅሪት አይጠቀምም። ምንም እርሾ አይፈልግም እግዚአብሔር ከእናንተ ጋር ለመስራት እራስን ባዶ ማድረግ ብቻ ነው የሚፈልገው እግዚአብሔር ትምክት የሚሆናችሁን ነገር እፊት ካስቀድማችሁ አይገኝም እግዚአብሔር ስራ የሚሰራው ብቻችንን በተገኘንበት ጊዜ እግዚአብሔር ነገውን የሚያሳምርለት ሰው ምልክቱ ልንገራችሁ ዛሬው ምንም ያማረ ይሆንለት። የነካው ይበላሽበታል፣ ያቀደው ይፈርሳል፣ አለኛሎች ሰዎች ሁሉ ይጠፉበታል። ይረዱኛል፣ ይደግፉኛል ብሎ እቅድ ውስጥ የከተታቸው ሰዎች ሁሉ ይጨክኑበታል። ይሄንን መነሻ አድርጌ ብሎ ያቀደው ነገር ሁሉ ይከሽፋል። እኔ የነካሁት ሁሉ ምን በቃ አይባረክም ብለን ሰዎች አይደሉም። እኛ በራሳችን ተስፋ እስከን ቆርጥ ድረስ እግዚአብሔር ዝም ይላል። ነገር ግን እግዚአብሔር አብሮት መጨረሻውን ከሱ ጋር ሊያደርግ ለፈለገው ሰው ባዶ እስክትሉ ይጠብቃቸዋል። አለኝ ያላችሁትን ነገር ሁሉ ተጠቅማችሁ ታጥቅ ያለ ያላችሁትን መሳሪያ ጥይት ሁሉ ተኩሳችሁ ስትጨርሱ ዝም ብሎ ያያችኋል ያያችኋል። ምክንያቱም እግዚአብሔር እኛ በቀደድንለት ቦይ ላይ የሚመጣ ጎርፍ አይደለም። እግዚአብሔር ምንም ምክንያት አይፈልግም። ራሱ በቂ ምክንያት ነው። ስለዚህ እኔ ውዶች በቃ ልክ እኔ ግን እኔ በቃ ለእኔ ሲሆን የማይጨክን ሰው የለም። ለእኔ ሲሆን ይሄ ነገር ይበላሻል የምትሉበት ጊዜ ተስፋ ቆርጣችሁ ቁጭ በላችሁ ጊዜ የዛን ጊዜ ባዶ ነኝ ብላችሁ እንደዚህ እርግፍ ውስጣችሁን፣ ኪሳችሁን፣ ዝምድናችሁን፣ ጓደኝነታችሁን፣ እውቅናችሁን ሁሉ እርግፍ አድርጋችሁ ባዷችሁን በቆማችሁ ጊዜ የምትመኩበትን ውበት፣ ጉልበት ሁሉ በተዋችሁ ጊዜ እግዚአብሔር የዛን ጊዜ ገና ስራ መስራት ይጀምራል። እግዚአብሔር የሚመጣው ተስፋ በቆረጠን ጊዜ የዛን ጊዜ ማንንም እርሾ አይፈልግም። ራሱን ችሎ ስራውን ይሰራል። ይሄ እስኪሆን አንድ ቀን ወይም አንድ ዓመት፣ ሶስት ቀን ወይም ሶስት ዓመት ብቻ ላይሆን ይችላል። ነገር ግን ከፊት ቀድሞ ያስቀኗቸው የነበሩ ሰዎችን ሁሉ ቀድማችሁ ትገኛላችሁ። ወደ ኋላ ስታያቸው ሩቅ ናቸው ከእናንተ በእውነት በብዙ ነገር ተደግፈው ታቅፈው ታጅበው የነበሩ ሰዎች ስታያቸው እናንተ በጣም ብዙ ርቀት ሄዳችኋል። በጣም በብዙ ነገር እግዚአብሔር ደግሞ ሲባርክ ሙሉ አድርጎ ነው። ጎዶሎ የለውም። ሙሉ አድርጎ በእውነት ድንቅ ይላል። ኮምፕሌን ለማድረግ እንኳን በፊቱ ለምን ለማለት እንኳን ክፍተት አይተውም። ሙሉ ያደርጋ አድርጎ ነው። ከዛ በኋላ ይሄ እንዲሆንልኝ ያ እንዲሆንልኝ ብላችሁ ስትሮጡበት የነበረው ነገር ሁሉ ትረሱና እግዚአብሔር ሲያከናውንላችሁ እንዴ፣ እኔ ማን ነኝ? ለምን ይሄን አረክልን ማለት ትጀምራላችሁ። እንዴ፣ አይገባኝም ማለት ትጀምራላችሁ። ይገባኛል ብላችሁ እንዳሮጣችሁ በፍጹም ትትና፣ አይገባኝም ይሄ ምንድን ነው? ማንነኝ እኔ ለምንድን ይሄ ያደረክልኝ የቱ ነገሬ ነው ጌታ ሆይ ብለን ብላችሁ በፊቱ በእውነት ራሳችሁን በጣም ዝቅ ታደርጋላችሁ። አይገባኝም ትላላችሁ። እግዚአብሔር የዛን ጊዜ ነው በቃ ከእናንተ ጋር እየኖረ ደስ የሚለው። ትዕቢት፣ ትምክት፣ ኩራት፣ ጉራ አይኖርባችሁ። ብዙ ሰዎች እኮ ሀብት ያገኛሉ። ሀብታቸው ግን በምን እንደሚታጀብ ታውቃላችሁ? በንቀት፣ በጥጋት፣ በትቢት በጭካኔ ያ አይሆንም። እግዚአብሔር የዳበሰው ሕይወት ውስጥ የተገኘ ክብር ዝቅ ነው የሚያስደርገው። እግዚአብሔር ቸር ስለሆነ እንጂ ይሄ በእናንተ እንዳይሆን በደንብ እያወቃችሁ ነው የምትሉት። እና እባካችሁ ልጆች ተስፋ ቆርጣችሁም ቢሆን እግዚአብሔር ይጠብቁት። የእግዚአብሔር አሰጣጥ ፍጹም ንጹህ ነው። ይህንን በሕይወቴ ተምሬያለሁ፣ እዚህ በኖርኩበት ዘመን። እስኪ እግዚአብሔርን ተስፋ በመቁረጥ ውስጥም ሆናችሁ ቢሆን ጠብቁት። ሞኝ ሰው ተስፋ ሲቆርጥ ራሱን ያጠፋል። እግዚአብሔር ሊመጣ ሲል፣ እግዚአብሔር ሊደርስ ሲል በእውነት በቃ እግዚአብሔር አሁን ልጄ ባዶ ነው፣ ሁሉም ሞክሯል፣ አሁን ምንም የለውም፣ እኔን የመጨረሻ አማራጩ አሁን ስራዬን እጀምራለሁ ሲል ራሱን ያጠፋል ልጆቼ አትቀደሙ ጠብቁት፣ ጠብቁት። በተስፋ መቁረጥ ውስጥም ቢሆን ሆናችሁ እግዚአብሔርን ጠብቁት። እግዚአብሔር የታመነ አምላክ ነው። ምን አቶ ይቀራል? ምን አሳፍሮት ይቀራል? ምን ጎሎት ይቀራል? ጥበብ፣ ገንዘብ፣ ቸርነት ምን አቶ ምን ጎሎበት ጊዜ አቶ እግዚአብሔር ምንም ስለማያጣ አያሳፍረንም ከእኛ አይጉደል እንጂ ከእግዚአብሔር አይጎልም። እንደው ይህንን ምክሬን የምወዳችሁ እንደው ሼር አድርጉልኝ። በዚህ ሰዓት ብዙ ተስፋ መቁረጥ ውስጥ ያሉ ሰዎች አሉ። በትንሹ ተስፋቸው የተሰበረ በትንሹ ምርኩዛቸው የወደቀባቸው አሉ። ወካቸው ሼር አድርጉላቸው። እግዚአብሔር እኮ እንኳን በሰው በስላሴ አምሳል በተፈጠርኩት በእኔ በበለዓም አህያም ይናገራል። ባካችሁን ሼር አድርጉና ድርሱልኝ። አንድ ሰው አንድ ሰው ቢጽናናና ነገን ቢያይ ትልቅ ነገር ነው። አመሰግናለሁ። እግዚአብሔር ይስጥልኝ።